ስለሚደርስ ነው። ሙሴ ፎሎወር አለው እና አትን ኩብን ብላችሁ የምትንጮረጮራላችሁ። አንዳንዶቻችሁም ሙሴ ሰሎሞን መደበቂያ ሃይማኖት ለማድረግ እየሞከራችሁ፣ የጴንጤ ጥላቻን እንጂ የእንትን ጥላቻን እንጂ እንደዚያ የሚባል የለም። ዳናይት ኦርቶዶክስ ነች ኦርቶዶክስ ስለሆነ ሙስሊም ስለሆነ እሱ እናንተ ፈሪዎች የምትደበቁበት ጉድጓድ ነው። እኛ እንደዛ ውስጥ አንደወቅ። እኛ ጥብቅናችን የገበሬ ልጅ ገበሬ በባዶ እግሩ ሂዶ አፈርግጦ ከጭቃ ታግሎ ከእህሉ ከመከሩ መከራውን በልቶ ልጆችን ካሳደገ ሰው ጋር ነው። እኛ ጥብቅናችን ከዜጎቻችን ከወገኖቻችን ጋር እንደዛም አሳድጎ እንደዛም አስተምሮ ልጁ ስርዓቶ ተስፋ በቆረጠ ጊዜ በሬን ሽጦ መሬቱን ሽጦ ወርቁን ሽጦ ቃል ኪዳን ቀለበትን ሽጦ ልጁ የሰው ሀገር ሂዶ ራሱንም ያጉዛል እኔንም ያጉዛል ብሎ በተስፋ ለሚንከራተት ለኢትዮጵያዊ ጎበሬ ነው ጥብቅናችን። እናንተ አንድ የሆነ ቲክቶከር እንዳይከፋው ነው ጭንቃችን። ኑራችን እ ለየክሉላል እውነት አስተሳሰባችን ብቻ ሳም የሁለት አለም ሰዎች ሆናል። እናንተ የሆነ አርቲስት ወይ ሙሉአለም ጦደሰ እንዳይከፋት ወይ ዳናይትነም ወይ እንዳትልእንላ ለንባጫ እንዳትጦልነ የተጮነቃቸን እኛ ደግሞ ከባህርዳር ከጋምቤላ ከአፋር ከአምበቆ ሉካ ሞቶ ገንዘባቸውን ተዘርፈው በዚህ ብስጭት ስለታነቁ የድሃ ልጆችን እያወራን ያለን አልተገናኝተውም። እኮ አልተገናኝተውም። እና የቱ ጋር እንገናኝተው? የቱ ጋር እንገናኝተው? የሌላ ዓለም ሰዎች ሆነን እኮ እናንተ የሆነ ፌመስ ሰው የሆነ አርቲስት

ሞቶ ሶብስክራይበር አለው። እኮሌ የሚባል አርቲስት አንድ ሚሊዮን ተከተ አለው። የሆነች ቲክቶከር ሁለት ሚሊዮን አያገባ ነው። እና የምትጠራሩት ነገር ይሞቸኛል። እንደዛ ተጠራሩ ከፈለጋችሁ። እኮሌማ አለው እኮሌማ አለው እያላችሁ የምትጠቋቋሙ ከሆነ እሱ ሞር ጥሩ ነው። በርግጥ በርግጥ አሁን እናንተ የምትሄዱት አይ እኮሌን ካልያዝከው እኔን አትያዘኝ ነው፣ እኮሌ ከንቱን ካልታሰረ እኔን አሉቷ ሰረው የሚል የልጆች ዕቃ ዕቃ ልጆች አሁን አብረ ጥፋት ያጠፉና እስስ እንስስ ምናምን እያለ የሚያወናብድት ነገር አለ። ነገር ግን ጥሩ ነው። አንዳንዳቸውን አውጫጭኝ ውስጥ ጎብጣቸው አንዳቸውን አንዳቸው ማውጣታቸው እኮሌም አለ። በዚህ ጉዳይ እኮሌም አለ። እሱንም ሲያዙት እሱም ይሞቸናል፣ እሱም ይሞቸናል፣ እሱም ይሞቸናል። ስለዚህ ይሄ ጉዳይ አሁንም አስመራችሁ በደንብ እንድታውቁ የምንፈልገው እኛ የማንንም ጥላቻ አይደለም። እኛ ምንናገረው ማንንም ጠልተን ማንም አስጠልቶን በክፋት አይደለም የምንናገረ እኛ ወገኖቻችን አይጎዱብን ብቻ ነው። ጥያቄ ተግባብተናል። ሌሎ ወደፊትም ጥንቃቄ እንድታደርጉ ወጡረን የምንይዛችሁ በክፋት አይደለም ከችግሩ ስፋት ከወንበዴው ብዛት የሰው ስጋን ለመጋጥ ከተሰለፈው ሆዳም ነጋዴ፣ ሆዳም አጭበርባሪ፣ ሆዳም ዘራፊዎች ብዛት የተነሳ ነው። እንደውም አልተናጎርንም እኛ እውነቱን ለመነጋገር ከዚህ በላይ መናገሩ ይገባል ነበር። ከዚህ በላይ ሰኞ፣ ማክሰኞ፣ ረቡዕም፣ ሐሙስም፣ ዓርብ፣ ቅዳሜ ዝግጅታችን ሊሆን የሚገባው ይሄ ነበር። እውነቱን ለመነጋገር ከሆነ ለምን በመቶ ሚሊዮኖችን ይሄውን ብድና በየፍርድ ቤቱ ኬዞች ብታ ዱን ነቃለች እስቲ ጣን የምታውቁትን ጠበቃ ሲያማክሩ እንዴት ነው? በቤት ጉዳይ፣ በውጭ ሀገር ጉዞ ጉዳይ፣ በአንዳንድ ፕሮዳክቶች ጉዳይ፣ በተለያዩ ጉዳዮች እስቲ ጠይቁ። ጉድ ነው የምትሰሙት። ጉድ በቃላት ጨዋታ ነው ልክ የሚያስገቡት ሰው በቃላት ጨዋታ አንተ አፈር ድም የበልተ በጀርባ በቂጦ ላብ ተንጠብጥቦ ሰውነት ጎርጥቶ ያገኘውን ገንዘብ እነሱ በቃላት ጭዌ ልክ ያስገባሃል። ትኩረት እንዲደረገ አዌርኖ ስለመፍጠር ነው። እሺ እኛ ማንንም ጠልተን አይደለም። በጣም እናከብራቸው አርቲስቶች ጭምር ነው እየተናገርን ያለ ነው። ነገር ግን ከህዝባችን ሶሎማ ትበልጥ ነው እና ሙሴ ሶሎሞን ንጹህ የሚሆነው ዳናይት መግብ ስለተከሰሰች እና ስላልተከሰሰች አይደለም። ይህን አስምሩበት እና እናንተ ፈሪዎች፣ ቦጅባጃች ደግሞ በሃይማኖት ውስጥ ሂዳችሁ ለመደበቃ ትሞክሩ። እንዲህ ፍርሃት እኮ ልካል ሩጣችሁ ሩጣችሁ ብሄር ስካልኮበን በቆር ከዚ ችግር ሳነጣ አትገባም እናስወጣለን ተወጧት አለው። ቢሆንስ አትወሾቅም አንተ ፈሪ እ አይ እኮ እኔ እኮ እንትን እሱ አማራ ስለሆነ እሱ ትጉሬ ስለሆነ እሱ ኦሮሞ ስለሆነ እሱ ቤንሻገር እሱ አፋር ስለሆነ እሱ ኖ ኖ ኖ፣ አታወናብዱን ከእናንተ የባሰን እሳት የሆነ ቆቆች ነን። በፍጽም በፍጽም እንደዚያ ዓይነት ስወዳ የለም። ስለዚያ አንድ ሰው ለምቦጩ እንዳይጥል ሲባል፣ አንድ ሰው እንዳያቆርፍ ሲባል፣ አንድ ሰው ከኮምፎርት ዞኑ ከምቾቱ እንዳይወጣ ሲባል ጉርግራ ትፍጠሩ ምን ችግር አለ ንጹህ ከሆነ ከ ሳምንትም ቆይቶ አስር ቀን ቀቱ ይፈታል እኛ ምንም ባለ ጥፋት እየተቆጠቀጥን አይደል እንደ በዱርዬዎች እየተቆጠቀጥን እየዶማን እየቆሰልን አይደል እና እኛ እናበረታታለን ማንም ይሁን በሚሊዮኖች አግኝታችኋል አደለ ወይ ከሚሊዮኖች ላይ የተወሰነ ትፋት ትፋት የበላቸዋትም ትፋትና ለድሃ ልጆች መልሰው ወይ ደግሞ ማትኮፍሎ ከሆነ ካሳ ማትሰጡ ከሆነ ደግሞ ታሰሯት በቃ እያየን እኮ ነው በእንደዚህ አይነት ስራ ላይ የተሰማሩ ሰዎች እኮ የሚለብሱት ወርቅ እኮ እያየን እኮ እነ ዳናይት የሚለብሱትን ወርቅ እኮ እናየዋለን እኮ የሚነዱት መኪና እኮ ለጉድ እኮ ነው ለጉድ እኮ ነው የኔጌታ ለጉድ እኮ ነው በቡታንታ እኮ ነው የፈለጉበት ዓለም እየዞሩ የሚዘንጥት ኬት ብመጣ ጎንዘው

የጊዜ ጉዳይ ነው። አሁን አረጋዊ ነው ምላቸው የሆናው በዶ መኩረም አይቻልም። የጊዜ ጉዳይ ነው። ሄደ ሄዶ ቀስቶ ወደ እናንተ ይጠቁማል፣ ትጎባታላችሁ። ጥቅናችን ከምስኪን ከጎበሬ ከደሃ ልጆች ጋር እነሱ እየተጎሳቀሉ ለእናንተ እንዲዶላችሁ አንፈቅድም። እነሱ እየወደቁ እየተነሱ እናንተ አለማቸው እንድታዩ አንፈቅድም አንፈቅድም። በቃ እና ይሄ ጉዳይ በደንብ ክትትል እንደሚደረግበት እኛም የሚዲያ ሽፋን እንደምንሰጠው ጠንኩረን። ለምን ሚዲያ ለምን ሞተ ሰው ካወቀ እኮ ለእኔ አንዱ ነገር እኮ ሰው አንዱ ለአንዱ ሼር ያደርጋል ከዩቲቡም ወደ ቲክቶክ ወደ ፌስቡክ ይሄዳል። ቢያንስ አስር ሺህ ሰው ጋ ይደርስልኛል። ቆላል አይደለም ከሰላሳ ሺ ሰው ቢያንስ አምስት ሺ ሰው ቢጠነቀቅልኝ ለእኔ ትልቅ ትርፍ ነው። ስለዚህ እኛም አበኩረን አተኩረን እንሰራለን። አንድ የሆነ ታዋቂ አርቲስት ለንቦጩን እንዳይጥል ወይም እንዳያኮርፍ ወይ እንዳይዶብረው ብለን የምናረገው ረህራሄ ባላይ የምናልፈው ጉዳይ የለም። እናንተ በተጠነቀቁ ነው ሚሻላቸ። እኛም ደግሞ የምንለው አይደለም። ሌሎቻችሁ ደግሞ በዚህ የተዘረፋችሁ ሰዎች ወይ አፋችሁን ዘግታችሁ ቤት በር ዘግታችሁ አልቅሱ፣ ወይ ደግሞ ጠንኮር ብላቸ፣ ጠንኮር ብላቸ ተደራጅታችሁ መረጃ ማስረጃ ይዛችሁ ጉዳዩን ወደ ህግም ይዛችሁ ነው፣ ጉዳዩን ወደ ሚዲያ ይዛችሁ ነው የኢኮኖሚ አቅም እንኳን ከለላቸው ሚዲያ ላይ ካወጣችሁት በኋላ ጠበቃ በጥብቅና ማገዝ የሚችሉ መደገፍ የሚችሉ ሰዎች ይኖራሉ። ወይም ደግሞ እንደናንተ ተበድለው አቅሙ ያላቸው በህግ ለመካሰስ አቅሙ ያላቸው ነገር ግን ድፍረት ያጡ ሰዎች ይኖራሉ። ተነጋገሩ፣ ስልክ ተለዋወጡ፣ ጠንክሩ፣ በርቱ። ቢያንስ የሞራል ካሳ ይገባችኋል